ከቂያማ የቅያማ ዕለት የጀነት ሰዎች በጀነት፣ የጀሃነም ሰዎች በጀሃነም እስከሚረፉ ድረስ ያለውን የወደፊት ትንቢት ያጠቃለለ ነው። ወሕክሙ ማ በይነኩም፣ ዛሬ በመሀከላችሁ የምትዳኙበት የምትተዳደሩበት ህግም አለ። ቁርአን ህግ ነው፣ ታሪክ ነው፣ ትንቢት ነው፣ ስነ ምግባር ነው። ሁሉን ነገር ያካተተ ለሰዎች አስፈላጊ ብሎ አላህ በሱ ጥልቅ እውቀት ሊነግራቸውና ሊያስረዳቸው የፈለገውን ሁሉ የያዘ ነው። አንዘለሁ ቢዕልምህ ብሎ እንደሚገልጸው ከቁርኣን ጋር ያለንን ትስስር በጣም አጠንክረን ልንቀጥል ልንበረታ ይገባል። ሓፊዞችን ኢክራም ማድረጉ እንደተጠበቀ ሁኖ

አንተና ካንተ ጋር ያሉ ምእምናን ቆመው እንደሚያድሩ ያውቃል፣ ብሎ አይዟችሁ፣ ቀለል አርጉት ብሎ ፍቃድ እስከሚሰጥ ድረስ ማለት ንኑዓሊመ አን ለም ትሱሁ ፈታባ ዓለይኩም እንደማትዘልቁት ስላወቀ ይቅርታ ደረገላችሁ፣ ቀለል አደረገላችሁ ይላል። ያ ለዚያ ትውልድ ነው። ለኛ ደግሞ ብዙ ይቀረናል እና ከቁርኣን ጋር ትስስራችንን እናጨንክርላለሁ። ከዚህ በላይ አልቀጥልም ሌላ ፕሮግራምም ስላለብኝ፣ የጎዳናው ኢፍጣር ላይ ያለኝን አመለካከት ታውቁታላችሁ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።